ጋይስ የዛሬ ቪዲዮ ምን እንዳስተማሪኝ ታውቃላችሁ? የዛሬ ቪዲዮ ምንም ነገር ብትለፉበትም ብትፈጉበትም፣ ሶስት ዓመት የፈጋችሁበት ነገር ሜቢ ሁለት ቀን የፈጋችሁበት ነገር እንዳሰባችሁ ሊሆን ይችላል። ግን ላይፍ ኪፕስ ጎን፣ ህይወት ትቀጥላለች። ሰጋ ጋ በዚህ ምንድን ነው? ምን ሰርተሽ ምን ተበላሽቶብሽ ነው ካላችሁ፣ የዛሬ ቪዲዮ አስተማሪኝ ይሄንን ነው። ምንድን ነው በዚህ ምን ተፈጥሮ ነው እያላችሁ ከሆነ የዛሬ ቪዲዮ ሀሳብ የነበረው? ፀጉሬን እንደዚህ ልጅ ለማስመሰል ነበረ እንዳሰብኩት ባለመሆኑ አም አ ሊትል ቢት ማድ ትንሽ ዱሮ አለ። ከዛ በኋላ ፍሌክሲስ እና ለሚው የውፌ አሁን ልታጠቡ ነው። አቮካዶ ከመቀባቴ በፊት ንጹህ ቆዳ ላይ እንዲያርፍልኝ ስለፈለኩኝ እንትንም አቮካዶ

በደንብ እስኪ በስል ጠብቄዋለሁኝ አቮካዶውን እና ይሄ አለ ቅባት አደርግበታለሁኝ። ኦሊቭ ኦይል አለ ዋላ ሚክስ ኢት። እኔ ይሄ እንትን የሚልልኝ ቅባት ማደርግበት ማለት ነው። እንትን ይልልኛል ፀጉሬ። ሽፍርጌ ማለት ባህሪ ያለው እና ስለስለስ እንዲያደረግልኝ ነው። እና አቡካዶ በጣም ነው የሚስማማኝ ፀጉሬ ስማ ብሎ ስቅዱስ ኮምፕሊት ነው የሚቀይረው። እና ሎርድ ኖዝ ማይ ሄር ኒድዝ ኢት ብሮ ማይ ሄር ኒድዝ ኢት። ከዛ የአልመንድ ሄር ኦይል አለ እና የዛላሽ ስናስፖንሰር ቪዲዮ ባይ ዘ ወይ በዛላሽ ፌር ዋንግነስ ላ ችግራ

Thick and cute እንቀባለን ማለት ነው። This feels so good. ይቀላል ታጥባችሁ ሲሆን ፀጉራችሁን ማ ስክሪፕት በስማም የጀመርኩት አንድ ወደ ገደለው የገባው መሰለኝ ስማ።

ካሮቱን ተቀባት፣ ትሪትመንቱ ማለት ነው። ካሮት ትሪትመንቱን ተቀባት። ከዛ በኋላ በውሃ ብቻ ነው ሪንሳት ያደረግኩት። አሁን ኔክስት የካሮት ወይሉ ነው ማለት ነው። ካሮት ወይሉን ፀጉሬ ላይ ሲሆን በፈሳሽ ቅባት ደባልቀዋለኝ ቆዳይ ላይ ሲሆን ደግሞ ባዶ ይሆናል ማለት ነው። ጭቃ ቅባት ይዤ ተመልሻለሁ። እዚህ ጋም ገነዱ መጀመሪያ ልፍተው ና እንትን ልቀባው ፀጉሬን ፈሳሽ ቅባቱንና ካሮቱን

እዚህ ጋር ጭቃ ቀባት አድርጊያለኝ። ከዛ እወስድ ነው ቀቧለኝ ላይሶ

እሺ ይሄንን የሚመስለው ዋው ኤኒሁ ግን አትሊስት ማሄር ስሜስ ላይ ሄቨን ሽታው በጣም ነው ደስ የሚለው ፀጉሬና ለስላሴውም በጣም ነው ደስ የሚለው ኔክስት ደግሞ ተተኩሽ ዮ እሞክራለሁ። አይ ሆፕ እሱ ያምራል። ኔክስት ደግሞ ማለት ነው ወይ ታይ ስትራ ምናምን ገዛና አለስልሽ ደግሞ እሞክራለሁ። ሜቢ የተሳሳትኩት ነገር የለም እስካሁን ደስ ቆይታችሁ ሰፈር አብራችሁኝ ሰፈር ስላደረጋችሁ፣ በጣም ነው ማመሰግናለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ማድረግ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ድረስ ባይ።